ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችን አሰማችኋለሁ። በቅድሚያም አረስቶቹን የኤርትራ መንግሥት ባወጣው መረጃ መሰረት እንግዲህ የኢትዮጵያን መንግስት የከሰሰበት ሁኔታ ነው ያለው። በሌላ መረጃ ላይ ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር እነጋገራለሁ ማለታቸው ተሰምቷል። በአማራ ክልል የተለያዩ ቦታዎች ላይ ውጊያዎች የቀጠሉበት ሁኔታ ነው ያለው። አንዳንድ ቦታዎች ላይ የፋኖ ኃይሎች በደፈጣ የአገዛዙን ወታደር ዋጋ እያስከፈሉ ይገኛሉ። በኤርትራና በትግራይ መካከል የተፈጠረው እንግዲህ የህዝብ ለህዝብ ግንኙነት ተጠናክሮ ይቀጥላል። የሚሉ መረጃዎችም እየወጡ ይገኛሉ። እንዲሁም ጎንደር ከተና መተማ መቃ በርካታ አሽከርካሪዎች መገደላቸው መረጃ በስፋት እየወጣ ይገኛል። እነዚህና ሌሎች መረጃዎችንም አሰማችኋለሁ። መልካም ዲያ፣ ላይክ፣ ሼር ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለው። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት የኤርትራ መንግስት ባወጣው መረጃ መሰረት እንግዲህ ከኢትዮጵያ ስብስብን እየፈጠሩ ወረራ ለመፈጸም እየተዘጋጁ ይገኛሉ ስሉ ከሷል ከቃላት ያለፈ ጦርነት ላይ ለመግባት እንግዲህ የጦር መሳሪያዎችን ሲያስገባ ቆይቷል ነው የሚለው ኤርትራ በአልጀርስ በተላለፈው የድንበር ኮሚሽን ውስጥ ነው ያለችው እንጂ በኢትዮጵያ መሬት ላይ አይደለችም ይላል እንግዲህ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል። በዚህ አጋጣሚ እንግዲህ የህዝብ ለህዝብ ግንኙነት ተጠናክሮ ቀጥሏል። በዛ አካባቢ ላይ አድማጮቻችን፣ ተመልካቾቻችን ምናልባት የብልጽግናውን ስርዓት ከፍተኛ ስጋትና ጥርጣሬ ውስጥ ያስገባው በተለያዩ የኢትዮ ኤርትራ ድንበር አካባቢ በትግራይ በሚያዋሰንባቸው አካባቢዎች ከፍተኛ የሆነ ደስታ የተሞላበትና በሁለቱም ሀገሮች ባንዲራ የታጀበው በትግራይ ክልል እና እንዲሁም በኤርትራ ባንዲራ የታጀበ ሸብረብ ያሉ ግንኙነቶች እየተደረጉ ይገኛሉ። ይሄ ህዝብ ለህዝብ ግንኙነት እንግዲህ በየትኛውም ዓለም መንግስታቶች ሊከለክሉ የማይችሉት ጉዳይ ነው። ምክንያቱም ህዝቡ ሰላም ነው የሚፈልገው። ከዚህ በፊት እንግዲህ ኤርትራና አስመራና አዲስ አበባ ሲፈልጉ ቀለበት ይሻላለማሉ፣ ሲፈልጉ ጥይት ይሻላለማሉ። ስለዚህ በመካከል እኛ ተጎድተናል፣ እኛ ተጎድተናል። ተጎጂ መሆን የለብንም፣ ህዝብ በህዝብ ላይ በአይነ ቁራኛ መታየት የለበትም የሚል ይዘት ያለው አይነት ነገር ነው። እንግዲህ አሁን ኤርትራ እና ትግራይ አካባቢ እየተመለከትን የምንገኘው። በሌላ መረጃ ሌተናንት ጀነራል ታደሰ ወረደ ጠቅላይ ሚኒስትር አብይ አህመድ ጋር መወያየት አለብኝ ብሏል። እንግዲህ ተፈናቃዮችን በተመለከተ ወደ ቀያቸው መመለስን ትጥቅ ፈቶ ወደ ህብረተሰቡ የሚቀላቀሉት ታጣቂዎች ደግሞ በቂ ገንዘብ እንዳልደረሳቸው ሌተናል ጀነራል ታደሰ ወረደ ያነሱበት ሁኔታን ያለው አድማጮቻችን ተመልካቾቻችን፣ እንግዲህ ህወሓት በአንድ በኩል ዝግጅት እያደረገ ይገኛል። በአንድ በኩል ታጣቂዎቹ እየተበተኑበት ነፃ መሬት ላይ ራሳቸውን እያዘጋጁ ይገኛሉ። በአንድ በኩል ደግሞ ትጥቅ እንዲፈቱና ወደ ህብረተሰብ ውስጥ እንዲቀላቀሉ እያደረግን ነው። እነዚህ ወደ ህብረተሰብ ውስጥ የሚቀላቀሉት ደግሞ መቋቋሚያ ገንዘብ እጥረት አለ ያንሳቸዋለ እያሉ ይገኛሉ። እንግዲህ ራስጌና ግርጌ ያልተለየበት አይነት ነገር ነው፣ ዋታውን እያሰማ የሚገኘው በአንድ በኩል የጦርነት ዝግጅት እንዳለ እየተመለከትን ነው። በአንድ በኩል እያፈነገጡ ከነባር ህዋቶች እየወጡ ነፃ መሬት ላይ ራሳቸውን እያደራጁ ይገኛሉ። በአንደኛው በኩል ደግሞ ወደ ሰላም የሚመለሱ ገንዘብ ያጥራቸዋል የሚሉ መረጃዎችን እያወጡ ይገኛሉ። በሌላ መረጃ በኢትዮጵያ ድንበር ጋምቤላ ክልል ከደቡብ ሱዳን በመጡ ታጣቂዎች እንግዲህ በርካታ ሰው ተገሏል። አብዛኛው ድንበር ተሻጋሪ ግጭቶች ኢትዮጵያኖችን እንግዲህ ተዘርፈዋል ነው እየተባለ የሚገኘው በአኝዋክ ዞን በኢታንክ በርካታ ንጹሀን እንደተገደሉ የሚታወስ ጉዳይ ነው። እዛ አካባቢ ላይም እንግዲህ ድንበር የሚጠብቅ የሀገር ብሔራዊ ጦር እንደሌለ መረጃዎች ከዚህ በፊት ሲወጡ ነበር። አድማጮች ተመልካቾች፣ ድንበር አካባቢ ላይ ምንም አይነት ነገር የለም ክፍት ነው። አብዛኛው ሰራዊት በአሁኑ ሰዓት በአማራ ክልል ውስጥ ገብቶ ዜጎች ላይ የተኮሰ ያለበት ሁኔታ ነው ያለው። ኢትዮጵያ አለኝ የምትለው መከላከያ ሰራዊት ኦሮሚያ እና አማራ ላይ በህዝብ ላይ ውጊያ እያደረጉ ይገኛሉ። በሰሜን ሸዋ በሚንጀር ከተማ ከዚህ በፊት ፋኖ የነበረ ሰው በኋላ ግን ለሚሊሻ እና ለአድማ ብተና መረጃ እየሰጠ ከፋኖ ውስጥ ሰዎችን እየደለለ ከትግል ውጭ ሲያደርግ የነበረ በንግድ ስራ ላይ የተሰማራ ግለሰብ ፋኖ ሲከታተለው ከቆየ በኋላ ዛሬ ማታ እንግዲህ እርምጃ ወስዶበታል። እንግዲህ ነፍስ ያለቀን ጥፋት አጥፍተህ እየተደበክ እየተሸርቆለክ የምትቀጥል የምትኖር ከሆነ ከእለታት አንድ ቀን መያዝህ አይቀርም። እስከ ወዳኛው ሸኝቶታል። በሌላ መረጃም ፖሊስ በደብረ ማርቆስ ከተማ የተገደለውን የፖሊስ መኮንን የገደሉትን እርምጃ ወስጄበታለው ብሏል፣ መግለጫ አውጥቷል። የከተማው ህዝብ ግን ምስኪን የባጃጅ ሾፌርን ነው የገደሉት እንጂ ፖሊሱን የገደሉ ሰው አላገኙም፣ ውሸት ነው ብሏል አካባቢው ነዋሪዎች። እንግዲህ አድማጮቻችን፣ ተመልካቾቻችን መረጃና ማስረጃ ባልሌለበት በግምት የሚደረገው አድራጎት ዋጋ ሊያስከፍል ይችላል። ከዛኛውም ቢሆን ከዚህኛው ድርጊቱን ያልፈጸመውን ምስኪን ተባራሪ የሮጠ ራሱንና ቤተሰቡን የሚያስተዳድር የባጃጅ ሾፌር እንደገደሉ እና ባጃጁንም እንዳቃጠሉ ፖሊሱ በመግለጫው ላይ ያወጣበት ሁኔታ ነው ያለው። ገሎ በባጃጅ ሲሸሽ እርምጃ ወስጄበታለሁ ነው የሚለው ፖሊስ። በሌላ መረጃ ወልቃይት ጠገዴ ዞን መግለጫ አውጥቷል። የተከዜ ዘብን አባላት ግድያ ተፈጽሞበታል ብሏል። ከዞኑ የወያኔ ማንገድ ጠራጊዎች ናቸው፣ እርምጃ እንወስድባቸዋለን ብሏል። የዞኑ ባለስልጣን። ፋኖች እኛ አላደረግንም፣ ለወልቃይት ቀድሞ ደራሽ እኛን ብሏል ፋኖቹም እዛ አካባቢ ላይ እንግዲህ የተከዜ ዘብ ላይ ግድያ ተፈጽሟል ነው እንግዲህ የዞኑ አመራሮች እነዚህ የዞኑ አመራሮች እንግዲህ ይሄ ቡድን የወያኔ ማንገድ ጠራጊ ነው ይሄ ማለት እንግዲህ ምን ማለት ነው ለዚህ ነው ትልቁን ተራራ ለመናድ የሚያስፈልገው ዶማና አካፋ ብቻ ሳይሆን የሰው ኃይል ያስፈልጋል የምንልበት ዋናው ትልቁ ነገር አንዱ ይሄ ነው። ዶማና አካፋን ሰብስበ የሰው ኃይል ከሌለ ግን ዶማና አካፋ ብቻውን ምንም ሊሰራ አይችልም። የሰው ኃይል ግን ካለ ዶማና አካፋን መፍጠር ይችላል። የሰው ልጅ በመነጋገር በመወያየት፣ በአብሮነት፣ በአንድነት ብዙ ነገር ማድረግ ይችላል። ለዚህ ነው አማራ ዛሬም፣ ነገም፣ ወደፊትም አንድ መሆን ካልቻለ ማሸነፍ አይችልም የምንልበት ዋናው ትልቁ ነገር አንዱ ይሄ። አንደኛው በአንደኛው ላይ ጣቱን የሚያነሳ ከሆነ እና አንዱ አንዱን የሚተች ከሆነ ገመድ ጉተታው እዛው አማራው ላይ ነው የሚፈሰሙ ማለት ነው። ገመዱም የአማራ ነው። ገመድ ጎታቾቹም አማራዎች ናቸው። ማንም ማንን አያሸንፍም። እዛው እያተጓተትክ እዛው መሟዘዝ ይሆናል። ስለዚህ በወልቃይቱ ጉዳይ ፋኖችን አገባችሁም የወያኔ ማንገድ ጠራጊዎች ናችሁ አይነት ነገር ኪሳራ ነው እንጂ ትርፌ የለው። የወልቃይት ጠገዴ ሰቲት ሁመራ አካባቢ ላይ የማንነት ጥያቄ አስመላሾች ኮሚቴዎች ብትችሉ ከፋኖ ጋር መስማማት ነው። ባትችሉ እናንተ ከብልጽግና ጋር እየሰራችሁ ስለሆነ አፋችሁን ይዛችሁ ዝም ብላችሁ ጊዜና ወቅትን መጠበቅ ሲገባችሁ ነገ የማይሽር ቁስል ለምን እንዲቆስል ታደርጋላችሁ ነው ጥያቄያችን። ነገ የማይቆስል የማይድን ቁስል ከምታቆስሉ ጎመን በጤና ብላችሁ አፋችሁን ይዛችሁ መስራት ባለበት ላይ መስራት። አሁን ምዕራብ ትግራይ ብሎ እናንተን የሚጠራውን እኛ ምዕራብ ትግራይ አይደለንም የወልቃይት ጠገዴ ሴትቱ መራ ዞን አማራ ክልል አማራዎች ነን እያላችሁ ነው። ትክክል። ዘላችሁ ከፋኖ ጋር የወያኔ መንገድ ጠራጊ ነው ስትሉ ምን ማለት ነው? ፋኖ ከወያኔ ጋር እየሰራ ነው ብልጽግና የሚያራምደውን ንግግር ነው። እንግዲህ አሁን እየተናገራችሁ የምትገኙት ብልጽግና፣ እንግዲህ እንደምታውቁት ፋኖ ኤርትራ፣ ህዋት በጥምረት ሊመጡ ነው ፕሮፓጋንዳ ሌላውን ኃይል ለመቀስቀስ ሌላውን ኃይል ለማነሳሳት ይህንም ፕሮፓጋንዳ እየተጠቀሙበት ይገኛሉ። ስለዚህ ውልቃይ ጠገዴ አካባቢም እንዲህ አይነት ነገር እየተሰማ ያለበት ሁኔታ። ሌላው እንግዲህ ፖሊስ በደብረ ማርቆስ ከተማ የተገደለውን የፖሊስ መኮንን የገደሉትን እርምጃ ወስጄባቸዋለሁ የሚለው ንጹሐን ምንም ነገር የማያውቁትን የባጃጅ ሾፌሮችን እንደገደለ የአካባቢው አይን እማኞች አጋልጧል። በሌላ መረጃ በኤርትራ ትግራይ ድንበር አካባቢ የሚደረገው የህዝብ ለህዝብ ግንኙነት ተጠናክረው ቀጥሏል። ገበያ አብረው እየተገባዩ መሆናቸውን ምን የተሰማው በአስመራና አዲስ አበባ በተከፈ በተካረረ ቁጥር እንግዲህ ተጉርተናል። ስሉ ግንኙነታቸው ይቀጥላል ብሏል። ጽንዶ የሚባል ግንኙነት የማይቀበሉት እንግዲህ ለህዝብ እንግዲህ ግልጽ ነው። ይህንን ጽንዶ የሚለውን ግንኙነት የሚቀበሉ የማይቀበሉ የመኖራቸው እየተረጋገጠ ነው። ጉዳዩ እንግዲህ የተጀመረው በአክቲቪስቶች ነው የተጀመረው አሁን ወደ ታች ውርዶ ወደ ህዝብ ለህዝብ ግንኙነት በስፋት ህዝቡ አምኖበት፣ እነዚህ አክቲቪስቶች ህዝቡን አሳምኖ ህዝቡም ይህን ጉዳይ አምኖበት እየሰሩበት እንደሚገኙ እና ገበያም አብሮ እየተገባዩ እንደሆነ መረጃው ከአካባቢ እየወጣ ይገኛል። አድማጮቻችን በአማራ ክልል እየተደረገ ባለው ውጊያ የብልጽግና ባለስልጣናት እየተዋረዱ ነው። የተማረኩትም መኖራቸው ተሰምቷል። ለአብነት ደቡብ ጎንደር ጉና በጌ ምድር ክምር ድንጋይ ከተማ የጸጥታ አመራሩ እና አጃቢዎቹ ላይ ጥቃት ተፈጽሟል። የሚሊሻ ጽሕፈት ቤት ኃላፊ ነው እንግዲህ እርምጃ የተወሰደበትም ነው የተባለው። በሌላ መረጃ በመተማ መቃ በርካታ የአሽከርካሪዎች ሾፌር ተገሏል። ሾፌሮችን ሳይጨምር እንግዲህ አስር ንጹሀን መገደላቸው ተሰምቷል። መከላከያ የቡድን መሳሪያውን ከቅማንት ታጣቂዎች ላይ መልሷል ሲሉ የአይን ማኞች መረጃቸውን ሰጥቷል። እዛ አካባቢ ላይ እንግዲህ መከላከያ ከቅማንት ታጣቂዎች ጋር ተመሳጥሮ እየሰራ እንደሚገኝና አድማ ብተናዎችም ሊመቱ የቻሉበት አንዱ ማንገድ ይሄ ነው ያሉበት ሁኔታ ያለው ምናልባት አድማ ብተና ና ሚሊሻ በተቻለ መጠን የተወሰነ ኦርየንቴሽን ወስደው ቀጣይ ጊዜ የሚመጣውን ነገር እና ያለፉትን ያሳለፉትን እና ያለፈባቸውን ታሪክ በማንሳት ኦሪየንቴሽን እንደሚያስፈልጋቸው መረጃዎች ከግራ ቀኝ እየወጡ ይገኛሉ። ለማን እንደሚታገሉ፣ ለማን እየሞቱ እንደሆነ፣ ለምን እንደሚቆስሉ፣ ለማን ለማንስ እንደሚቆስሉ፣ እውነት የሀገር ዳር ድንበር ለመጠበቅ ነው ወይ? ድንበር አካባቢ ላይ ነው ያንስ እየተዋጉ ያሉት እየወደቁ ያሉት እየቆሰሉ እየሞቱ ያሉትስ? የሀገሪቱን ድንበርስ እየጠበቁ ነው ሌላው ቀርቶ የአገሪቱን ድንበር ሳይሆን የአማራን ሕዝብ ድንበር ነው ወይ እየጠበቁ የሚገኙት በአሁኑ ሰዓት ብለን ብናነሳ በርካቶችን ጸጥታ ውስጥ የሚያስገባ ጥያቄዎች መነሳታቸው አይቀርም። የአማራ መሬት በሱዳን ገበሬዎች ተወስዶ ይሄ አድማ ብታና እና ሚሊሻ እዛ አካባቢ ላይ ሄደው መስዋዕትነት ቢከፍል እያንዳንዱ የአማራ ማህበረሰብ የእኛን ርስት ለመጠበቅ የእኛን ዳር ድንበር ለመጠበቅ የተሰዉ ምልሾቻችን ናቸው፣ አረማ ገጥታኞቻችን ናቸው ብሎ ታሪክ እስከወዳኛው እነዚህ ሰዎች ሲያስታውሳቸው ይኖራል። በአሁኑ ሰዓት እዛው አማራ ክልል ላይ ወንድም ወንድሙ ላይ የተኮሰ የራሳቸውን መኖሪያ ቤት እየዘረፉ መስዋዕትነት እንኳን ቢከፍሉ ለልጅ ልጅ የሚተላለፍ ታሪክ የላቸውም። በጣም አሳፋሪና ጆሮን ጭው የሚያደርግ ታሪክ ነው እንግዲህ የሚሰማው ማለት ነው። አንደኛው አድማ ብተና ወንድሙ በሆነው ፋኖ ላይ ተኩሶ ገለዋል ሲባል ሚሊሻ ደግሞ ልጁ ላይ ተኩሶ ገደለ ሲባል ታሪክ ይቅር የማይለው ለወደፊት እንኳን እንደ ታሪክ ማንሳት የማይቻል ክስተት ነው ማለቱን አሁን እየተከሰተ ያለው ስለዚህ በተቻለ መጠን ወደ ቀለባቸው እንዲመለሱ እንመክራለን እንዘክራለን አድማጮቻችን ተመልካቾቻችን በሌሎች የግንባር መረጃዎች እስከምንገናኝ አጫጭር መረጃዎች እነዚህን ይመስሉ ነበር መልካም ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራሙን ለሌሎች አድማጭ ተመልካቾችን ሼር እንድታደርጉ በአክብሮት ጠይቃለሁ። መልካም ቀን።